ትንቢተ ዘካርያስ ምዕራፍ 11 ሊባኖስ ሆይ ደጆችህን ክፈት፣ እሳትም ዝግባዎችህን ትብላ። የጥድ ዛፍ ሆይ ዝግባ ወድቋልና ከበርቴዎችም ጠፍተዋልና ዋይ በል። እናንተም የባሳን ዛፎች ሆይ ጽኑ ጫካ ተቆርጧልና ዋይ ወይበሉ የእረኞች ክብር ተዋርደዋልና የዋይታቸው ድምፅ ተሰምቷል። የዮርዳኖስ ትዕቢት ተዋርዷልና፣ የአንበሶች ግሳት ድምፅ ተሰምቷል። አምላኬ እግዚአብሔር እንዲህ ብሏል፦ ለእርድ የሚሆኑትን በጎች ጠብቅ። የገዟቸው ያርዷቸዋል፣ ራሳቸውንም እንደ በደለኞች አድርገው አይቆጥሩም። የሸጧቸውም ባለጠጋ ሆነዋልና እግዚአብሔር ይመስገን ይላሉ፣ እረኞቻቸውም አይራሩላቸውም። ከእንግዲህ ወዲህ በምድር ላይ የሚኖሩ ለሚኖሩ አልራራ ሚላል እግዚአብሔር። እነሆም ሰውን ሁሉ ና በንጉሱ እጅ አሳልፌ እሰጣለሁ፣ ምድሪቱንም ይመታሉ ከጃቸውም አላድናቸውም። እኔም ለእርድ የሚሆኑትን በጎች የመንጋውን ችግረኞች ጠበቁ። ሁለት በትሮችን ወሰዱ። የአንዲቱን ስም ውበት የሁለተኛውንም ስም ማሰሪያ ብዬ ጠራው። መንጋውንም ጠበቅኩ። በአንድ ወርም ሦስቱን እረኞች አጠፋው። ነፍሴም ተሰቀቀቻቸው፣ ነፍሳቸውም ደግሞ እኔም ጠላች። እኔም እናንተን አልጠብቅም፤ የሚሞተው ይሙት፣ የሚጠፋው ይጥፋ፣ የቀረውም እያንዳንዱ የባልንጀራውን ሥጋ ይብላ አሉ። እኔም ከሕዝቦች ሁሉ ጋር የገባሁትን ቃል ኪዳኔን አፈርስ ዘንድ ውበት የተባለችውን በትሬን ወስጄ ቆረጡ። በዚያም ቀን ተሰበረች። እንዲሁም እኔን የተመለከቱ የመንጋው ችግረኞች የእግዚአብሔር ቃል እንደ እንደነበር አወቁ። እኔም ደስ ብሏቸው ብሏችሁ እንደሆነ ዋጋዬን ስጡኝ፣ ያለዚያ ግን ተዉት አልሁ። እነርሱም ለዋጋዬ ሰላሳ ብር መዘኑ እግዚአብሔርም የተስማሙበትን የከበረውን ዋጋይን በግምጃ ቤቱ ውስጥ አኖረው አለኝ። እኔም ሰላሳውን ብር ወስጄ በእግዚአብሔር ቤት ባለው በግምጃ ቤቱ ውስጥ አኖርሁት በይሁዳና በእስራኤል መካከል ያለውን ወንድማማችነት እሰ እሰብር ዘንድ ማሰሪያ የተባለችውን ሁለተኛ ይቱን በትሬን ቆረጡ። እግዚአብሔርም እንዲህ አለኝ ዳግመኛ የሰነፍን እረኛ እቃ ውሰድ። እነሆ በአገር ውስጥ እረኛ አስነሳለሁ፣ እርሱም የጠፋውን አያስብም፣ የባዘነውን አይፈልግም፣ የተሰበረውን አይጠግንም፣ የዳነውንም አይቀልብም፣ ነገር ግን የሰባውን ሥጋ ይበላል፣ ሰኮናውንም ይቀለጣጥማል። መንጋውን ለሚተዉ ለምናምንቴ እረኛ ወዮለት! ሰይፍ በክንዱና በቀኝ ዓይኑ ላይ ይሆናል። ክንዱም አጥብቃ ትደርቃለች፣ ቀኝ ዓይኑም ፈጽማ ትጨልማለች።